አብይ ኤርትራ ላይ የጥይት በረዶ አዘነቡ። ሻቢያ አርፎ ይቀመጥ፣ ካልሆነ ግን አቅማችንን ታውቁታላችሁ ሲሉ አፍርጠውታል። በፓርላማው ኤርትራ መንግስት ለመጀመሪያ ጊዜ ሻቢያ ተብሎ ተጠርቷል። አብይ ለኢሳያስ ቀጥታ መልእክት የላኩ ሲሆን አርፋችሁ ተቀመጡ፣ ጥይት ማቀበላችሁን አቁሙ፣ ካልሆነ ግን አቅማችንን ታውቁታላችሁ ሲሉ ወደ አስመራ ሮኬት የሆነ መልእክት ልከዋል። ኤርትራን ተስፋ የሌላት ሀገር ሲሉ የጠሯት ሲሆን የዶክተር ደሳሌ ጫኔን ጥያቄንም ሻቢያ ቤት ዙሮ ፓርላማ ገባ ሲሉ ተሳልቀዋል። ከዚህ በተጨማሪም ስለ ፋኖና ህወሓት አስገራሚ ጉዳይ አንስተዋል፣ በቀዳሚነት እናስደምጣቸዋለን። ወልቃየት ላይ ትኩሳቱ ሊገነፍል ነው። ዘ ኢኮኖሚስት እንደተነበየውም ውጊያው በሁመራ ሊለኮስ ከጫፍ ደርሷል። ትናንት በዙም ውይይት ያደረጉት ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ወልቃይትን ስለማይሰጠን በኃይል መቆጣጠር አለብን የሚል አቅጣጫ አስቀምጧል። ህወሓት በበኩሉ የአማር ኃይሎች በአስቸኳይ ከወልቃይት ይውጡ፣ ካልሆነ ግን ሲል ማስጠንቀቂያ አውጥቷል። እንመለስበታለን። በኦሮሞ ነጻነት ሰራዊት ላይ ከባድ ዘመቻ መደረጉ ተሰማ። እዚህ ዘመቻ ከፍተኛ የታጣቂ ቡድኑ አመራርና አባላት መገደላቸው ተገልጿል። ታጣቂ ቡድኑ ላይ እርምጃ የተወሰደው በድሬዳዋ ከተማ አስተዳደርና በሶማሌ ክልል ውስጥ ሲንቀሳቀስ በነበረበት ወቅት ነው ተብሏል። ታደምጡታላችሁ።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 አብይ ኤርትራ ላይ የጥይት በረዶ አዘነቡም ሻዕቢያ አርፎ ይቀመጥ ካልሆነ ግን አቅማችንን ታውቁታላችሁ ሲሉ አፍርጠውታል። ፓርላማው ኤርትራ መንግስት ለመጀመሪያ ጊዜ ሻዕቢያ ተብሎ ተጠርቷል። አብይ ለኢሳያስ ቀጥታ መልእክት የላኩ ሲሆን አርፋችሁ ተቀመጡ፣ ጥይት ማቀበላችሁን አቁሙ፣ ካልሆነ ግን አቅማችንን ታውቁታላችሁ ሲሉ ወደ አስመራ ሮኬት የሆነ መልእክት ልከዋል። ኤርትራን ተስፋ የሌላት ሀገር ሲሉ የጠሯት ሲሆን የዶክተር ደሳሌ ጫኔን ጥያቄንም ሻቢያ ቤት ዞሮ ፓርላማ ገባ ሲሉ ተሳልቀዋል። ከዚህ በተጨማሪም ስለ ፋኖና ህወሓት አስገራሚ ጉዳይ አንስተዋል። ፓርላማው ሲናጡሏል። ቀይ ባህር እና ሻቢያም የፓርላማው ውሎ ድምቀት ሆነዋል። ቀይ ባህር ለመግባት 30 ዓመት አይፈጅብንም ያሉት አብይም ጦርነት አንፈልግም፣ ጦርነቱ ከመጣ ግን ምን እንደሚፈጠር ራሳችሁ ታውቁታላችሁ ሲሉም መልሱን ለኢሳያስ ትተውታል። የቀይ ባህር ጉዳይ ለጠቅላይ ሚኒስትሩ ጥያቄ የማቅረብ ዕድል ካገኙ 19 አባላት መካከል በአራቱ ተነስተዋል። ጉዳዩን ከኤርትራ ጋር ባለው ግንኙነት ውስጥ እንዴት እንደሚታይ የጠየቁ ሁለት የገዢ ብልጽግና ፓርቲ አባላት ከዚህን ቀደም በተመሳሳይ መድረክ ስለ ሀገሪቱ ሲነሳ ከሚነገርበት አካሄድ በተለየ መልኩም የኤርትራን ገዢ ፓርቲ ሻቢያ በሚል ስያሜ ሲጠሩ ተደምጠዋል። ከእነሱ አንዱ የሆኑት በተወካዮች ምክር ቤት የውጭ ግንኙነትና ሰላም ቋሚ ኮሚቴ አባል የሆኑት ዶክተር ተውፊቅ አብዱላሂ ሻ የሻቢያ ጸረ ሰላም ኃይል ነው ብለዋል። የሻቢያ ቡድን የኢትዮጵያን ፍትሐዊ ጥያቄ ለማዛባት የአሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰራጭተዋል። በሀገራችን ውስጥ ግጭቶችን እንዲባባሱ ተግቶ ከመስራት ጀምሮ የተለያዩ አፍራሽ ሙከራዎችን እያደረገ ይገኛል ሲሉ ዶክተር ተውፊቅ ወንጅለዋል። የፓርላማ አባሉ የሀገር ሉዓላዊነትን የሚጥስ ያሉትን የሻቢያ እኩይ ተግባርና የሽብር ድርጊት የዓለም አቀፉ ማህበረሰብ እንዲገነዘብ በመንግስት በኩል እየተሰሩ ያሉ ስራዎችን በተመለከተ ማብራሪያ ጠይቀዋል። የዓለም ጤና ምርጫ ክልል የብልጽግና ፓርቲ የፓርላማ ተወካይ የሆኑት አቶ ጫላ አለሚ በበኩላቸው ከህግና ስርዓት ባፈነገጠ መንገድ መልኩ ይንቀሳቀሳል ያሉት የህወሓትን ቡድን ከሻቢያ ጋር በማበር ለጦርነት እየተዘጋጀ መሆኑን በመጥቀስ ነቅፈዋል። አንዳንድ መረጃዎች እንደሚጠቁሙት የህወሓቱ የአዛውንቶች ቡድን ከሻቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻቢያ እንቅስቃሴን ለመግታት እየተሰሩ ያሉ ስራዎች በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ ሲሉ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ኤርትራን ተስፋ የሌላት ሀገር ያሉት አብይ፣ ተስፋ አልባ ሀገር ላይ ተለጥፎ ለኢትዮጵያ ተስፋ የሚሰጥ ኃይል የለም ሲሉ ተደምጠዋል። የዛሬው የፓርላማ ውሎ አነጋጋሪ ሲሆን፣ አብይ ጦርነቱ በማንኛውም ሰዓት ሊጀመር ይችላል ሲሉ ተደምጠዋል። ፋኖ ሻምት ቢዋጋን አሸንፈንም ያሉ ሲሆን፣ አትልፉ እኔን በመሳሪያም አታሸንፉኝም ብለዋል። የህዋትን ጄኔራሎችና ባለስልጣናት አላውቃቸውም ያሉት አቢም የፕሪቶሪያ ስምምነትም አያውቃቸውም ብለዋል። ኤርትራን በተመለከተ ደግሞ አደገኛ ሰይፍ ወደ አስመራ ወርውረዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሏቸው ኤርትራን ሸንቆጣ አድርገዋል። ተስፋ የሌላት ሀገር ሲሉም ስም ሳይጠቅሱ ሸንቁጠዋል። የጦር አቅማችንን ጠንቅቀው ያውቁታል ያሉም ሲሆን ከሞከሩን ግን በፍጹም አይሳካላቸውም ሲሉም ተደምጠዋል። በፊት የነበሩት አጋዮች ኤርትራ ጥያቄ ቅኝ ግዛት ነው በማለት ወዳ ለመሰብሰብ ይሞክሩ ነበር ያሉ ሲሆን የአሁኖቹ ታጋዮች ደግሞ የኢትዮጵያ የባህር በር ጥያቄ ህጋዊ አይደለም ካላሉ የታገሉ አይመስላቸውም ሲሉ ተደምጠዋል። በባህር በር ጉዳይ የመጨረሻ በደል ተፈጽሞብናል ያሉት አብይ በማንኛውም ሰዓት ጦርነት ሊነሳ ይችላል ሲሉ ተደምጠዋል። ቀይ ባህር ለመግባት 30 ዓመት አይፈጅብንም። ወደብ ያጣንበት መንገድም ልክ አይደለም። ባህር በር ያደራጀ ነው ልንዋኝ አይደለም ሲሉ ተደምጠዋል። 30 ዓመት ርብርብ ቀይ ባህርን ኢትዮጵያ ጥታል ለች ለማግኘት ግን ሰላሳ ዓመት ይፈጅብናል ብዬ አላስብም። ቀይ ባህርን ኢትዮጵያ ለምን እንዳጣች ምንም አይነት የህዝብም ሆነም የመንግስት ውሳኔ አልነበረም። ይህ ጉዳይ የህልውናችን ጉዳይ ነው፣ እንደ ቀልድ የሚታይደለም ብለዋል። አክለውም የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልካምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይህንን በተረጋጋ መንገድ ማየት ያስፈልጋል። ኢትዮጵያን የቀይ ባህር የማጣት ውሳኔ ማን ወሰነ ብለን ስንፈልግ ተቋማት አልገቡም በትም ይህን የሚያህል የህልውና ጉዳይ ማን እንደወሰነ መጠየቅ ተገቢ ነው። ኢትዮጵያ ተዘግቶባት መኖር አትችልም። ለጎረቤቶቻችን መናገር የምፈልገው ኢትዮጵያ ስታድግ ለቀጠናው ልማት ምንጭ ትሆናለች። የምንፈልገው በትብብር ማደግ ነው ሲሉ አብራርተዋል። ወልቃይት ላይ ትኩሳቱ ሊገነፍል ነው። ዘ ኢኮኖሚስት እንደተነበየው ውጊያው በሁመራ ሊለኮስ ከጫፍ ደርሷል። ትናንት በዙም ውይይት ያደረጉት ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ወልቃይትን ስለማይሰጠን በኃይል መቆጣጠር አለብን የሚል አቅጣጫ አስቀምጠዋል። ህወሓት በበኩሉ የአማራ ኃይሎች በአስቸኳይ ከወልቃይት ይወጡ ካልሆነ ግን ሲል ማስጠንቀቂያ አውጥቷል። አቶ ጌታቸው ረዳ ወልቃይት ሂደው ከተመለሱ በኋላ በአካባቢው ግጭት ሊቀሰቀስ ይችላል በሚል ስጋት ተፈጥሯል። ይህን የግጭት ስጋት የሚያጠናክሩ ሁለት ክስተቶች ከህወት በኩል ተስተውለዋል። ዶክተር ደብረጽዮን ገብረ ሚካኤል በትናንትናው ዕለት ከዲያስፖራ የትግራይ ተወላጆችና ካድሬዎች ጋር በዙም ተወያይተዋል። በዚህ ውይይት ላይ የተገኙት አምባሳደር ፍሳስ ግዶም አነጋጋሪ ምክረ ሀሳብ ሰንዝረዋል። ፌዴራል መንግስት ለዋላዊ ግዛታችንን በሰላም ይመልስልናል ብሎ ማሰብ የዋህነት ነው፣ አይመስለኝም ያሉት አምባሳደሩም ለምን ሌላ አማራጭ አንመለከትም ሲሉ ጠይቀዋል። እርግጥ ለዋላዊ መሬታችንን በኃይል እንዳናስመልስ የፕሪትሮ ስምምነት እንደሚከለክለን አውቃለሁ። ከዚህ ሁሉ ግን የፌዴራሉ መንግስት የፕሪትሮን ስምምነት አፍርሶታል ብለን ለዓለም የማናሳውቅበትና የማናውጅበት ምክንያት ምንድን ነው? በማለት ህዋት የፕሪቶሪያውን ስምምነቱን በመጣስ ጦርነት እንዲከፍት ቀስቅሰዋል። ህዋት በበኩሉ ከወልቃይት የአማራ ኃይሎች ለቀው ይውጡ ሲል አስጠንቅቋል። የአማራ ኃይሎችን በወራሪነትና በሰፋሪነት የፈረጀው ህዋት የፌዴራል መንግሥት በፈረመው የፕሪቶሪያ ስምምነት መሠረት ወልቃይትን ወደ ትግራይ የመመለስ ኃላፊነቱን ይወጣ ብሏል። ምንም እንኳን ህወት የፕርትሮ ስምምነት በአወዛጋቢነት የተሰየሙት እንደ ወልቃይት ያሉ አካባቢዎች ወደ ትግራይ ይመለሳሉ ባይለም ህወት በተደጋጋሚ ውንጀላ ያቀርባል። ስምምነቱ አወዛጋቢ ተብሎ የተገለጹት እንደ ወልቃይት ጠገዴና ራያ ያሉ ከአማራ በኩል የገባኛል ጥያቄ የሚነሳባቸው አካባቢዎች በሕገ መንግሥቱ መሠረት እልባት ያገኛሉ የሚል ነው። ህወት የፕርትሮን ስምምነት በመጥቀስ የአማራ ኃይሎች ላይ ተደጋጋሚ ወራሪነት ውንጀላ ቢያቀርብም ራሱ ለተጨማሪ ጦርነት በግልጽ ዝግጅት እያደረገ ነው። ስምምነቱን ጥሶ ራያን በኃይል ተቆጣጥሮ ከ50 ሺህ በላይ የአማራ ተወላጆችን ያፈናቀለው ህዋት አሁን ደግሞ ውልቃይትን ለመቆጣጠር ሱዳን ያሰፈረውን ኃይል እያዘጋጀ መሆኑን እየተገለጸ ነው። ኦነግ ሸኔ ወደ ድሬዳዋ ከተማ አስተዳደርና ሶማሌ ክልል መግባቱ ተገለጸ። በህዝብ ተወካዮች ምክር ቤት ሸኔ ተብሎ በአሸባሪነት የተፈረጀው የኦሮሞ ነጻነት ሰራዊት በድሬዳዋ ከተማ አስተዳደርና ሶማሌ ክልል እየተንቀሳቀሰ መሆኑ ተሰምቷል። ቡድኑ በድሬዳዋ ከተማ አስተዳደርና በሶማሌ ክልል እንደሚንቀሳቀስ የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታውቋል። ግብረ ኃይሉ የኦነግ ሸኔ አመራርና አባላት የነበሩ 43 ታጣቂዎች መገደላቸው ና ቁጥራቸው በውል ያልተገለጸ መማረካቸው ተገልጿል። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅት ሁለት የፖሊስ አባላትን ጨምሮም ቁጥራቸው በውል ያልተገለጸ ሰዎችን ገድሏል ተብሏል። እስከ ድሬዳዋ ከተማ አስተዳደር ድረስ ተስፋፍቷል የተባለው ኦነግ ሸኔ ላይ በተካሄደው ዘመቻ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጿል። በቡድኑ ላይ በምስራቅ ኢትዮጵያ ክንፍ ላይ ተወስዷል የተባለውን እርምጃ በተመለከተ የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ዓለሙ መግራ መግለጫ ሰጥተዋል። ኮሚሽነሩ እንደሚናገሩት ከኦሮሚያ ክልል ምዕራብ ሐረርጌ በተለይም ከአንጫር ዲንዲን አካባቢ የተነሱ የኦነግሸኔ ቡድኖች ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት ነው ብለዋል። ወደ ከተማ አስተዳደሩ የተንቀሳቀሰው የታጣቂ ቡድኑ ክንፍ አባላት ብዛት ከ70 እስከ 80 መሆኑ እንደተደረሰበትም ኮሚሽነሩ አስረድተዋል። እንደ ኮሚሽነር ዓለሙ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ ጉራባች የሆኑትን የኦሮሚያ የሶማሌና ድሬዳዋው አዋሳኝ ስፍራዎች የመሸሸግ እቅድ ነበረው። ቡድኑ በተለያዩ የአካባቢው ማህበረሰብ ኢኮኖሚና ኢንዱስትሪ ተቋማት ላይ የሽብር ጥቃቶችን የመፈጸም እቅድ እንደነበረው በማንሳት ከሰዋል። በተጨማሪም ቡድኑ ጭናቅሳና ዳሪሁ በተባሉ አካባቢዎች ላይ ቤዝ በመመስረት ስልጠና አድርጎ ራሱን የማስፋፋት ሀሳብ እንደነበረው ተናግረዋል። ዋና ዓላማው በምስራቅ አረርጌ ጋራ ሙለታ ሂዶ ሌላ ቤዝ መመስረትና በዚያም እንደዚሁ የስልጠና ቦታ በማመቻቸት ራሱን ከጊዜ ወደ ጊዜ አስፍቶ ምስራቅ ኢትዮጵያን የግጭት የሽብር ቀጠና፣ የብሔር ብሔረሰቦች ግጭት ቀጠና ለማድረግ ያለመ ነበር ሲሉ ወንጅለዋል። በድሬዳዋ ከተማና ሶማሌ ክልል መንቀሳቀስ ጀምሮ ነበር የተባለውን የኦሮሞ ነጻነት ሰራዊት ክንፍ ለማጥፋት ሰባት የፌዴራልና የክልል የጸጥታ አካላትን በአባልነት የያዘው የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል ወደ ስራ መግባቱን ገልጸዋል። ከግብረ ኃይሉ አባላት መካከል የመከላከያ ሰራዊት ምስራቅ ዝናም የምስራቅ ኢትዮጵያ የፌዴራል ፖሊስ ፈጥኖ ደራሽ ኃይል ይገኙበታል።